ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ አማን። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ሁላችሁም ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬ እንግዲህ የማሳያችሁ ነገር እግር መንገዴን ወይም ደግሞ ለራሴ ለቤቴ ለልጄ ያዘጋጀሁትን ምጥን ለእናንተ ላሳያችሁ ፈለግኩኝ ማለት ነው። ከሙያዬ ላካፍላችሁ ፈለግኩኝ። እንዴት እኔ ለልጅ እንዴት በምን መንገድ ወይም ደግሞ ምኖችን እጨምራለው ምናምን የሚለውን ነገር ለእናንተ ላሳያችሁ ብዬ ነው። ይጠቅማችኋል ብዬ ነው ያሰብኩት ማለት ነው። ምክንያቱም እኔ ለቤቴ ሳዘጋጅ ምን አለበት ለእነሱ ባዘጋጅ በሚል ነው ማለት ነው። ጓደኞቼ አሁን እንግዲህ እዚህ ጋር የምታዩት እንዳለ የጥራጥሬ እህሎች ናቸው ጥራጥሬዎች ናቸው። እና እያንዳንዱ እንግዲህ ከአስራ ሰባት አይነት ነው እዚህ ጋር ያለው ማለት ነው። አስራ ሰባት አይነት ነው ያለው። ስለዚህ ምን ምን እንደሆኑ ደግሞ ቪዲዮውን ቀረብ አድርጌ እያንዳንዱ ነገር ለእናንተ ነግራችኋለሁ ማለት ነው ጓደኞቼ፣ እርግጠኛ ነኝ ይጠቅማችኋል። አሁን ላይ ታውቁ እንደሆነ ሰሞኑን ላይ በምገባው ማታ ማታ ነው። ቀን ቀን ትንሽ ቢዚ ነበርኩኝ ማለት ነው። እንግዲህ እነዚህ የምታዩዋቸው ነገሮች ለቅሜ አጥቤ ፀሐይ ላይ ሳወጣ ሳስገባ ምናምን የቆየሁት እና፣ ምክንያቱም ለምንድነው ለምጥን እህል ስናዘጋጅ ወይ ጥራጥሬዎች በጣም በንጽህና መሆን አለበት። ምክንያቱም ወደ አፍ ቀጥታ ወደ አፍ ስለሚገቡ ግዴታ ንጽህና ያስፈልጋቸዋል። በተለይ ለልጆቻችን ስናዘጋጅ በጥንቃቄ መሆን አለበት ማለት ነው ጓደኞቼ። አሁን እንግዲህ አስራ ሰባት አይነት ነው አስራ ሰባት አይነቱ ምን ምን ናቸው የሚለውን ነገር አሳያችኋለሁ ማለት ነው። እንግዲህ ጓደኞች የመጀመሪያውን ላሳያችሁ፣ የመጀመሪያው ይሄ ነው። ይሄ ማለት ምን መሰላችሁ? ይሄ የሽምብራ ክክ ነው። የሽምብራ ክክ ነው እና ሽምብራ ክኩን ገዝቼ አጥቤ ለቅሜ አድርቄ ነው እዚህ ጋር አሁን እናንተ ጋር የምታዩት ማለት ነው። ከዛ በኋላ እንግዲህ ከዚህ ቀጥሎ ደግሞ ይቺ አጃናት፣ እያያቸዋት በደንብ እያያችሁ፣ ይቺ ደግሞ አጃናት፣ ይሄ አጃ ነው ማለት ነው። እዚህ ጋር ደግሞ ኤቾሎኒ ነው ኤቾሎኔ ቆልቼ አንፍሼ እንዲሁም ደግሞ ለቅሜ ያዘጋጅቸዋለሁ ማለት ነው። እዚ ጋ ደግሞ ነጭ ስንዴ ነው እንደምታዩት፣ ነጭ ስንዴ ነው ማለት ነው። እዚ ጋ ደግሞ የበቆሎ የተከካ በቆሎ ይሄም ታጥቦ ተለቅሞ ደርቆ ነው እዚጋ ዝግጅቱን ጨራሷል ማለት ነው። እዚ ጋ ደግሞ የባቄላ ክክ ነው ይሄኛው ባቄላ እንዲሁ ተለቅሞ ታጥቦ በስነ ስርዓት የተሰራ ነው ማለት ነው። እዚህ ጋር ደግሞ ስንመጣ ይሄ ደግሞ ሶፍ ነው። ሶፍ ሶፍ በጣም ጠቀሜታ አለው። በጣም ብዙ ነገሮች ያጣፍጥልናል። ከዛ በመቀጠል ደግሞ ቀይ ጤፍ ነው። ቀይ ጤፍ ማለት አጋይ ጤፍ የምትባላለች። አጋይ ጤፍ ደግሞ ካልተገኘ ደግሞ ችግር የለውም፣ የምታገኙትን ጥቁር ጤፍ ቢሆን ይመረጣልኝ። ምክንያቱም የምጥን ነገር ይሄ የአጥሜት እህል የገንፎ እህል ስናዘጋጅ ግዴታ ጥቁር ጤፍ ነው የሚያስፈልገን ማለት ነው። እዚህ ጋር ደግሞ ሰሊጥ ነው። ሰሊጥ ተመስገን ብያለው፣ ምክንያቱም እኛ አካባቢ ላይ ሰሊጥ የሚባል ነገር አይገኝም ነበረ። ነጩን ሰሊጥ አግኝቻለሁ፣ ተመስገን ብያለው ማለት ነው። ይህም ደግሞ ታጥቦ ምን ብሎ ምን ብሎ ያለቀለት ነው። ይሄ ደግሞ ምስር ነው። ምስሩ እንደምታዩት ረስቼ ሳልገዛ ክክ አጥቤ አድርቄ ምናምን ማዘጋጀት ነበረብኝ። ስለ ስለረሳውትኝ የነበረኝን ድፍን ምስር ትላንትና አጥቤ አድርቄ ከካሁኝ ብዬ ነው። አንዳንዱ አንዱ ሾልኳኝ ግን ችግር የለውም ማለት ነው። ከዛ በመቀጠል ደግሞ እዚህ ጋር እንትን ልበል እዚህ ጋር ደግሞ ቀይ ሩዝ ነበር የሚያስፈልገኝ፣ ግን ቀይ ሩዝ ስላጣሁኝ ይሄንን ሩዝ ገዝቻለሁ። ስለዚህ በደንብ አድርጌ ሳሞቀው ቀይ እስከሚሆን ድረስ አሞቀዋለሁ ማለት ነው። እዚህ ጋር ደግሞ ተመስገን አኩሪ አተር አግኝቻለሁ። አኩሪ አተር የሚገርማችሁ ነገር ጭራሽ አይገኝም ነበር፣ እዚህ ሀገር አግኝቻለሁ። ሁሉም ነገር ተመስገን። ይሄ የምጥን እህሎች የሚሸጡ ሴቶች ጋር ያገኘሁትና ይሄንም ገዝቻለሁኝ። ከዛ በመቀጠል ደግሞ ይሄ ገብስ ነው ይሄ ገብሱ ነው ማለት ነው። ያው አንዳንዱ እንትን አለ ለበሶ ብዬ ያዘጋጀሁትን የተወሰነ የአጥሜ ሲያንስብኝ፣ ምጥኖቹ በዙብኝ፣ ጥራጥሬዎቹ ሲበዙብኝ ገብሱ ሊያንሰይ ስለሆነ የበሶውን ስላረኩት። አሁን እዚጋ አንዳንድ ጠቆር ያለ ወይም ደግሞ በሰል ያለ የምታዩት ነገር ካለ ስለቀላቀልኩት ነው። ችግር የለውም። ይሄ ደግሞ የአተር ከክ ይባላል የአተርከክ ነው እዛ ጋ የሽምብራ ነው ያሳየዋቸው እዚ ጋ የአተር ከክ ነው እዚ ጋ ደግሞ ስንመጣ ዘንጋዳ ዘንጋዳ በጣም ጠቀሜታ አለው በጣም አሪፍ ነው ማለት ነው ከዛ በመቀጠል ደግሞ እዚ ጋ ተልባ ተልባም ታጥቦ ተለቅሞ ደርቆ ነው እዚ ጋ ያለው ማለት ነው ከዛ በመቀጠል የመጨረሻው ጥቁር ስንዴ ጥቁር ስንዴ እዚህ ጋር አዘጋጅቻለሁ ማለት ነው። ውድ ጓደኞቼ እንግዲህ እነዚህን የምታዩዋቸውን እያንዳንዱ ነገሮች ምጣዴን ለኩሻለሁ። እያሞቅ ሞቅ ሞቅ ሞቅ ሞቅ እያደረግኩኝ ማለት ነው እቀላቅለዋለሁ ማለት ነው። ከምኑ ጋር መሰላችሁ ከዚህ ጋር። እዚህ ጋር ደግሞ ምን አድርጌያለሁ መሰላችሁ የኔ ውዶች ገብሱ አንድ ገብስ አድርጌያለሁ አጃ ከእንደገና ደግሞ ቀዩን ጤፍ ቀላቅየዋለሁ ማለት ነው። ስለዚህ አሁን ሙቀት እንዲያገኝልኝ እያሞኩኝ ምጣድ የለኩሽ እዚህ ጋር እንግዲህ ምጣድ የለኩሽ አለሁኝ በዚህ ጋር ሞቅ ሞቅ ሞቅ ሞቅ እያደረኩኝ እቀላቅለዋለሁ ማለት ነው ጓደኞቼ። ሁላችሁ ይጠቅማችኋል ብዬ ስላሰብኩኝ ነው። ላሳያችሁ ብዬ ስላሰብኩኝ ነው ማለት ነው የኔ ውድ ጓደኞች እያያችሁት ነው አደለ? ይሄ ሁሉ ጥራጥሬ ነው። በጣም አሪፍ ነው። ጥራጥሬዎች በነገራችን ላይ በጣም ጠቃሚ ናቸው። በተለይ ለሕፃናት ለትልቅ ሰውም ቢሆን በጣም ጠቀሜታ አላቸው። አንደኛ የሕፃናትን የአይምሮ እድገት እንዲያፋጥን ያደርጋል። ሁለተኛ ነገር ደግሞ ሰውነታቸው እንዲፋፋ ያደርጋል። ሶስተኛ ጠንካሮች እንዲሆኑ ይረዳል ማለት ነው። ያው ደፍሮ ለበላው ሰው ወይም ደግሞ ለተጠቀመ ሰው ያው እኔ ልጄ እንግዲህ እስካሁን ሙቂቱን ሞክሬው አላውቅም። ሙቅ ወይም ደግሞ አጥሚት የምንለውን ነገር ሞክሬው አላውቅም እስከ ዛሬ። ያው የምሰራለት በነበረኝ እስከ ዛሬ አዘጋጅቼለት በነበረው ቀጠን እያደረግኩኝ እንደ ገንፎ በገንፎ መልክ እየሰራው ነበረ ልጄን የምመግበው። በአሁኑ ደግሞ በፊት የአጥሜትና የገንፎውን እለይ ነበረ። በአሁኑ ግን ስላነሰኝ ገብሱ ዝም ብዬ የአጥሜቱንም ምንድን ነው የአጥሜቱንም የገንፎውንም አንድ ላይ ነው የማስፈጨው ማለት ነው። በነገራችን ላይ የገንፎና የአጥሜት ልዩነት አለው ሲፈጭ። አሁን ከዚህ ጋር ለገንፎ ሲሆን የማይገቡ ነገሮች አሉ። ከዚህ ጥራጥሬ የማይገቡት ምንድን ነው? አንድ ይሄ ነው፣ ሁለተኛ ደግሞ ይሄ ዘንጋዳው፣ ዘንጋዳው ለገንፎ አይገባም። ይሄና ይሄ አይገባም፣ ለአጥሜት ነው የሚሆነው። ምክንያቱም ገንፎው ይጠቁራል ሲሰራ ይባላል። ግን ችግር የለውም። አንድ ላይ አድርገዋለሁ የአጥሜቱንና የገንፎን። ዋናው ነገር ጠቀሜታ ይኑረው ነው። ከእንደገና ደግሞ አሁን ይሄን የምታዩትን በሙሉ ገባ ብሎ መታመስ የሚፈልግ ካለ ገባ እያረግኩኝ አምሰዋሉ። ካልሆነ ግን ሞቅ ሞቅ ሞቅ እያረኩኝ በመቀላቅለዋሉ ማለት ነው። ከዛ በተጨማሪ እነዚህን ከጨረስኩኝ በኋላ ደግሞ በሷለኝ ለበሶ ደግሞ ምን አይነት ቅመም እንደምጠቀም ደግሞ እሱንም ማሳያቸዋለሁ። ይቀጥላል ላይ የረሳሁት ነገር አለ ቅር ያለኝ ነገር አለ እያልኩ እያሰብኩኝ ነበረ። ቅር ያለኝ ነገር ምን እንደሆነ ታውቃላችሁ? አምጥቻ ታዶች አትና አብሽቱ አብሽናት ቀርታ የነበረችው። ስለዚህ ይህንንም አበሽ ገባ አድርጌ በደንብ ቆልቼ እጠቀመዋለሁ ማለት ነው። ጓደኞቼ ሁላችሁም እንግዲህ እንደምትወዱት ተስፋ አደርጋለሁ። አስተያየታችሁን ኮመንት ላይ ያስ ወድ ጓደኞቼ። አሁን እንግዲህ እንደምታዩት ሁሉንም ሞቅ ሞቅ እያረኩኝ ቀላቅ እያዋለሁ ማለት ነው እዛ ጋር ያሳየኋችሁን አስራ ሰባት አይነት እዚህ ጋር ጨምር ላዋለሁ ማለት ነው። አንድ ላይ የሚገርማችሁ ነገር ጭራሽ እንደዚህ ሁሉን ነገር ስጨማምር የሚበዛል መሰለኝም በጣም በዝቷልኝ። ነገር ግን ይህን የምጠቀመው እንደ ለሙቅም ለገንፎም ለሁለት ነገሮች ስለሆነ ችግር የለውም። በእርግጥ ይሄ በጣም ኦቨር ነው፣ በጣም ብዙ ነው። ግን ይህንን እንዳላስቀምጠው ምናልባት በተቀመጠ ሰዓት አላቅም ሊበላሽ ይችላል፣ ምናምን ስለዚህ ፈጭቼ ያው ለነ ማዘር ለነ ምናምን ብሰጥ ይሻለኛል። ምክንያቱም ብዙ ጊዜ ከተቀመጠ እንትን እንዳይል ማለት ነው። እስኪ አሁን እንግዲህ ቀላቅዬ ጨርሼዋለሁ እንደምታዩት፣ በቃ የእህል ዘር እንዳለ የተባለ የእህል ዘር የቀረ የለም። እዚህ ጋ አሁን እስኪ እንደዩት ያልገባ የእህል ዘር የለም እንዳለ ሁሉም ነገር ተጨምሮበታል ማለት ነው የኔ ውድ ጓደኞች፣ እስኪ አሁን ደግሞ ሰፍሬ ስንት እንደሆነ እናየዋለን ማለት ነው ጓደኞቼ፣ ስንት እንደሚሆን እኔ እስኪ እስኪ ለቀላቅለው መጀመሪያ ለቀላቅለው። ለምስ በጣም በዛ፣ የሚገርም ነው። ይህ ለሚሸጥ እንጂ ጭራሽ ለቤት በኪዳነምህረት ወይ ግማሹን አስቀምጠዋለሁ እንጂ በጣም በዝቷልኝ። ከምላችሁ በላይ ጭራሽ እንደዚህ ይሆናል ብዬ አልጠበኩም። ለቤቴ አለችኝ። እስኪ ስንት እንደሚሆን እንየው ከሆነ እንኳ አሪፍ ነው፣ ችግር የለውም። ከዛ በላይ እንዳይሆን ነው።

ሆነ ማለት ነው። አይ ስድስት ከሆነ ሳስፈጨዋለሁ ችግር የለው። ስድስት እንኳ ችግር የለው። ሳየው በጣም በዝቶብኝ የነበረ ያው ስድስት ነው። ስድስት ሆነ ማለት ነው። በለ እስኪ እንግዲህ ጣዕሙ ደግሞ ከተፈጨ በኋላ ይታያል። ጣዕሙን ነገ እነግራችኋለሁ። ያያችሁ እኛ ሀገር በዚህ ጣሳ ነው ሁሉን ነገር የምንገዛው። አሁን ጤት በዚህ ሙሉ ስንት ብር እንደው ታውቃላችሁ? 300 ብር 3 ኪሎ ይዛል። አሁን እዚህ ጋር ደግሞ የበሶ ውህሌን አዘጋጃለሁ ማለት ነው። ጓደኞች፣ ነገው ጥበቅ ላይ ዳር አይደለ ይሄ ዝግጅት ከመጣል ውድ ጓደኞቼ፣ ይሄ ደግሞ የበሶ ውህል ነው ማለት ነው። እንግዲህ ይሄ የበሶ እዚሁ ተፈትጎ እዚሁ ተቆልቶ ምናምን ነው እና አሁን እንግዲህ ለዚህ ደግሞ የምጠቀመውን አሳያቸዋለሁ። በደንብ እንዲታያችሁ እንዲል አድርገው ያው አንዳንዴ ጥቁር አለች። ይኸውላችሁ እያያችሁት ነው። ቆንጆ ነው በጣም ሲበሉትም ከሽከሽ ነው የሚለው። አሁን ለዚህ የምጨምረውን ደግሞ ቅመም ላሳያችሁ። ይሄ ደግሞ ለበሶ የምጨምረው ቅመም ነው ማለት ነው ውዶች። ይሄ እንግዲህ ምን ምን እንደሆነ ደግሞ ላሳያችሁ። እዚች ጋር አንድ የሾርባ ማንኪያ ኮረሪማ፣ ለውዝ፣ እዚች ጋር ተልባ፣ ነጭ አዝሙድ አንድ ማንኪያ ቀረፋ፣ እንደገና ደግሞ ይሄ ጥቁር አዝሙድ፣ ይሄ ነጭ አዝሙድ፣ ይሄ ደግሞ ጦስኝ ነው። ይህንን እንግዲህ እንዳለ ቀላቅለዋለሁ ማለት ነው። ከምኑ ጋር መሰላችሁ? ጫው ቢኖር ጫው ባረግ ጥሩ ነበረ። ምቀላቅለው እዚህ ነው ይሄው በቃ ነገ ወፍጮ ቤት ስለሚሄድ በቃ አሁን ይሄን እንደዚህ ቀላቅለውና ነገ ይፈጫል ማለት ነው። ያው ጦስኝ አንሶኛል ግን ችግር የለውም አንዳንዴ ባባባል ጦስኝ እንትን ያመጣል ልብ ምንድን ነው የሚባለው ደም ማነስ ስለሚባል ብዙም ባይኖር ችግር የለውም ማለት ነው። ይሄው ይሄን እንደዚህ አርጌ ጨርሻለሁ ማለት ነው። አሁን ደግሞ የሽሮ ቀመም ሞቅ ሞቅ እያደረኩኝ እጨምራለሁ ማለት ነው። አሁን የምታዩት በነጭ ሽንኩርትና በበርበሬ በደንብ ሆኖ የተደለዘ ሽሮ ነው ማለት ነው። እንግዲህ እዚህ ላይ የምጨምረው በዝንጅብል ስለ አልጨቀጨኩት መጀመሪያ ዝንጅብል አጥቤ እንዲሁም ደግሞ ፈጭቼ አድርጌ ያስቀመጥኩታለኝ። እንዲሁም ደግሞ ይቺ ቀዩዋ ነጭ ቀይ ሽንኩርት አለች አለ ትንሿ ትንሿ ይሄ ፈረንጁ ሳይሆን የሀበሻዋ፣ እሷም ደግሞ ተጨቅጭቆ ደርቆ በስርዓት የተቀመጣለኝ ማለት ነው። ከዛ ነጭ እሺ፣ ጓደኞቼ እንግዲህ ለምንድን ነው ለሽሮ ያሞኩትን ወይም ደግሞ ያዘጋጀሁትን ቅመም ደግሞ ላሳያችሁ፣ ጠጋ ላደርግና እንግዲህ ሁሉ ቅመም ነው እንደምታዩት ስለዚህ እዚህ ጋ አልጀምር። እዚህ ጋ ሰባት ቅመም ኮሰረት፣ የስጋ መጥበሻ፣ ሮዝመሪ፣ ኮረሪማ። እዚህ ጋ ደግሞ ቀረፋ አለ፣ ሄል አለ፣ ቅርንፉድ አለ፣ ጥምዝ አለ። የአገር ውስጥና የውጩ ማለት ነው። የሀገር ውስጥ ይችናት፣ የሀገር ውስጥ ይችናት፣ የውጭ ሀገሯ ደግሞ ይችናት። የምትባለው በጣም ውድ ናቸው። የሚገርማችሁ እዚህ ጋ ማለት ነው። እንደገና እዚህ ጋ ዝቃ ቅቤ ነጭ አዝሙድ ጥቁር አዝሙድ ብያለሁ እን ነጭ አዝሙድ አለ ይሄ ደግሞ ቀዩዋ ቺ የሀበሻዋ ቀይ ሽንኩርት ናት ይቻውን ታጥባ ተጨቅጭቃ በደንብ ሆኖ ደርቋልኝ ማለት ነው ይሄ ደግሞ የድንብላል ፍሬ ነው እንደገና ደግሞ እዚች ጋ በጣም ትንሽ ነው የተጠቀምኩት ቁንዶ በርበሬ እዚች ጋ ደግሞ ትንሽዬ አብሽ እጠቀማለሁ ማለት ነው ሁላችሁም አይታችሁታልኝ አሁን ይህንን አመጣና እንደዚህ አድርጌ የተጨምረዋሉ መሰላችሁ እዚህ ጋር ማለት ነው። በስማ ሙልዶ መንፈስ ቅዱስ ይሄው ተጨመረ። አሁን ከዚህ ላይ የሚቀረው ነገር ደግሞ ምን መሰላችሁ? እንትን ነው ዝንጅብል። ይሄው ዝንጅብሉ አይበዛም፣ ዝንጅብሉ ችግር የለውም ቆንጆ ስለሚያደርገው ማለት ነው። ይሄ ሆኗልኝ። አሁን ከዚህ ላይ እንግዲህ የቀሬ ደግሞ ምን መሰላችሁ ውድ ጓደኞቼ? ጨው ነው። ጨው ደግሞ ስላመስኩት በደንብ የድረቅ እንትን በደንብ ሆኖ ይብረድልኝ ብዬ ስላሰብኩኝ ነው ማለት ነው። አሁን እንግዲህ እስኪ በደንብ አድርጌ ልቀላቅለው ልቀላቅለው ግን ለእናንተ በደንብ ይታያችሁ አይታያችሁ አላውቅም። እንግዲህ ቆንጆ ጣዕም ይኖረዋል ብዬ አስባለሁ። ተፈጭቶ ካለቀ በኋላ ይኸውላችሁ ይኸው ሁሉ ተዘጋጅቶ ከተቀመጠ ስንት ዘመኑ መሰላችሁ? ስንት ዘመኑ ይኸው አሁን ቀን ወጣለት እና ሊዘጋጅ ተነሳ ማለት ነው። ይሄው ጨረስኩኝ። ጨው ሲገባ ደግሞ በደንብ አድርጌ እንትረለዋለሁ ማለት ነው። ቀላቅለዋለሁ ጨውን ሳረገው ከለሩ በጣም የሚያምር ነው ግን አሁን ውጭ ላይ ስለሆነ ይላችሁ ከለሩ። ከወደዚህ ሁኜ ላሳያችሁ በጣም የሚያምር ከለር ነው ያለው ማለት ነው። በጣም የሚያምር። አድርጋውን በደንብ አድርጌ እንትለበለው። ጨው ለምን እንደምጠቀም ታውቃላችሁ። ትንሽ እንኳን ቢቆይ እንዳይበላሽ ቶሎ ምናምን በጣም ቆንጆ ያደርገዋል ስለዚህ አሁን በደንብ ቀላቅዬ ለማዳበሪያው ውስጥ አደርጋለሁ ማለት ነው። የሚገርማችሁ ነገር በቃ ሁሉ ነገር ደስ የሚለው ከተዘገጃጀ ቅመም ከገባባ በኋላ በጣም እየበዛልኝ ነው፣ ይገርማል በጣም። ስለዚህ በደንብ አረጋግጠ ልቀላቅልና በጣም ቆንጆ ሽሮ እንደሚሆን እርግጠኛ ነኝ በጣም። እንዴት አባ ሽታው ተወኝ፣ በቃ ደስ ሲል ማን እንደ ሽሮ ወይ በመድኃኔዓለም ሽሮዬ ሱፉ ሙቅናግን የክርክ ምን መሰላችሁ ጓያለው ጓያ፣ ሽንብራ፣ ባቄላ፣ አተር አራት አይነት ነው። ሱፉ ደግሞ ሞር በጣም ቆንጆ ያደርጓል። ብቻ ጸሎት የምታረጉልኝ ወፍጮ ምንም እንትን እንዳይልብኝ ምክንያቱም ሱፉ በሚቀላቀል ሰዓት

በሬ ትንሽ የበርበሬ ያለችን እሷንም አስፈጫታለሁ ማለት ነው። ነገ አሁን ደግሞ በርበሬን ነው ያደረኩትኝ። ቅድም ሽሮ ላይ እየተጠቀምኩትን ቅመሞች በሙሉ እዚህ ደግሞ አድርጌያለሁ። ቪዲዮውን የሚገርማችሁ ነገር ያሰራሁት መስሎኝ እያወራሁኝ ወይም ደግሞ ቅመሞች ጨምር እያወራሁ ነበር ከእናንተ ጋር ከዛ ግን ሳይ ኦፕን እንደነበረ ነው ማለት ነው። ቅድም ሽሮ ላይ የጨመርኳቸው ቅመሞች እንዳለ አድርጌበታለሁ ማለት ነው። ይሄን ይመስላል በርበሬ ደግሞ። ሁሉንም አንዴ ተገላግዬ ከዛ የሚቀረኝ ደግሞ ጤፌ ነው። እሱን ደግሞ ቀስ ብዬ በደንብ ለቅሜ አስፈጫለሁ ማለት